አቶ ደረጀ ልጁ አቤጌልን አፋጠጣት። የዲኤንኤ ወረቀቱን ቆሻሻ ስር ጥለውት ነበር እና ሰላም ሰራተኛዋ ሰላም ከቆሻሻ ስር አግኝታ ለአቶ ደረጀ ይህ ምንድን ነው እስቲ ተመልከተው ስትል ሰጥታው ነበር። አቶ ደረጀም ያንን ወረቀት ሲመለከቱ የእሳቸው ስም እና የዳጣ ስም እና የዲኤንኤ ምርመራ ውጤት መሆኑን አጣርተው እጅጉን በጣም ተናደው አቤጌልን አፋጠጧት ነበር። ክቡራትና ክቡራን አድማይ ተመልካቾች ውዴ ዚ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ሰላምታችን ይድረሳችሁ። መልካም ለተሰንበት ተመኘውላችሁ። የዳጣ ድራማ ነው። በዚህ ቪዲዮ ማጋራችሁ! አቤጌል የዲኤንኤ ምርመራ ወረቀቱን ካመጣች በኋላ ለእናቷ ከሰጠችም በኋላ እናቷ ለይ አለይ በሚል ስትፈራ ስጨር ቆይታ በስተ መጨረሻም ውጤቱን ስታየው ያው ውጤቱ ዳጣ የአቶ ደረጀ ልጅ እንደሆነች የሚያሳይ አልነበረምና ዳጣንም ጠርታ አባትሽ ማን ነው ስትል ስትጠይቃት እንደነበር ተመልክተን ነበር። ያው ዳጣም እንግዲህ ፈርታም ምንድን ነው የተከሰተው ስትል የምትመልሰውን አታ ስትንተባተብም ነበር። በስተ መጨረሻም ያው አቶ ሲሳይ አይደለም ወይ አባትሽ ስትላት አዎ ብላት ነበር። እናም በሂጂ ብላት ከዛ ደግሞ ቀጥሎ ልጇንም አቤጌልን ጠርታ እሷንም ስትጠይቃት ነበር። ከዚህ በኋላ ደግሞ እንዲህ አይነት ጥያቄ ምን ዳታንሽ ይህንን አባትሽ ከሰማ ምን ሊያደርግሽ እንደሚችል ታውቂያለሽ አይለቅሽም። አሁንም ቢሆን እንግዲህ አስቢበት። ከዚህ በኋላ እንዲህ አይነት ነገር አንስተሽ ትዳሬን እንዳትበጠብጩ። ይህ እውነት ቢሆን እንደው አያርገውና፣ ይህ እውነት ቢሆን ዳጣ የአባትሽ ልጅ ብትሆን እኔ እናቶ አልሆንም። ያ ማለት አባትሽ ከኔ ውጭ ሄደ ማለት ነው። ይህ ማለት ትዳራችን ይፈርሳል። ትዳር ፈረሰ ማለት እናንተም ትበታተናላችሁ። ኑሯችን ይመሰቃቀላል። በኋላ የሚመጣውን አደጋ አስቢና እንዲህ አይነት ነገር ከማሰብ ራቂ፣ አይደለም ከማድረግ ስትል አውግዛ እንግዲህ ተቆጥታት ነበር። እሷም እሺ ይቅርታ ስትል እንግዲህ ትታ ወደ ሳሎን ሄዳ ነበር። በዛም ተቀምጣ ሳለ እንግዲህ ዳጣም መታ ስትቀመጥ እንግዲህ አቤጌል ዳጣን አንድ ሁለት ሲባባሉ ሲመላለሱ ያው ዳጣም ከአቅሟ በላይ ስለሆነ የአቤጌል ነገር ንግግሯ ሁሉ ከአፏ የሚወጣው መርዝ መርዝ የሆነ ቃል ስለሆነ ትዕግስቷን እጅግ ስለተፈታተነችው በዚህም የተነሳ ዳጣ አቤጌል ላይ ጉብ ብላ ነበር። እንግዲህ ሊያያዙ እያሉ በጣም እየተነጋገሩ እያለ ወይዘሮ ማርቲ መታ ነበር። ምን እየሆናችሁ ነው ስትል እንግዲህ ስትቆጣቸው አቤጌል ግን ያው ያልተባለችውን ገልብጣ እንደዚህ አለችኝ ብላ ለእናቷ ስትነግር ነበር። እናቷም ያው እንዲህ ለምን አልሻት ብላም ዳጣም ላይ ተናላለች። ሁለቱንም ለማረጋጋት ባለው ሂደት ስትሰራ ነገር ግን ዳጣ በቃኝ፣ ከዚህ በላይ ልታገስ አልችልም፣ ይበቃኛል የስፋሽ ብላ እንግዲህ ቤቱን ትታ ከዚህ በኋላ እንደማትመጣ አይነት አካሄድ ከቤት ወታ ሄዳ ነበር። እንግዲህ ዳጣ ከቤት በመውጣቷም አቤጌል ደስተኛ ነው የምትሆነው። ሲጀመር አትፈልጋትም እና አትወዳትም፣ እንዲሁ ከመጣች ጊዜ ጀምሮ እንደያዘቻት ነው ከአቤጌል ውጪ ግን እንግዲህ ወይዘሮ ማርቲም ቢሆን ለዳጣ ምንም አይነት ያን ያህል ጥላቻ የላትም። ሲጀመር ለምን መጣች ብላ ነበር ያው። ከዛ በኋላ ባሏ ካሳመናት ወዲህ ነው ዳጣን ትታት ነበር። ነገር ግን አቤጌል በሀይል ዳጣ ላይ ተነስታለች። ቅናትም፣ እንዲሁም ደግሞ ያው ከናታን ጋር ዳጣ ያላት ቀረቤታ ስለሚያስቀናትም ዳጣ ያው አቤጌል ማን ነው ናታንን ያው ትወስድብኛለች የእሱ ትሆናለች የሚል ስጋትም ስላላት፣ በዛም የተነሳ ሲቀጥል እዛ ቤትም መምጣቷን በአጠቃላይ አልወደደችም። ብሎም ደግሞ አልፎ ጠርጥራ የነበረውም እንግዲህ ጥርጣሬ እውነት እንዳይደለ ነው ምርመራ ውጤት የሚያሳየው። አቶ ደረጀ የዳጣ አባት እንዳይደለ ነው እንግዲህ ምርመራው የሚያሳየው። ሆኖም ግን አቶ ደረጀ ይህንን ሚስጥር አልሰማም ነበር። ማለትም ልጁ አቤጌል የዲኤንኤ ምርመራ ማምጣቷን፣ የእሱንና የዳጣን ጸጉር ወስዳ ማስመርመሯን፣ ውጤት ማምጣቷን ይህንን ሁሉ ሂደት ከናታን ጋር የተነጋገረችውን የሆነውን ሁሉ ሂደት አልሰማም ነበር። እናቷም ይህንን ሚስጥር ደብቃ አኑራ ነበር። ምክንያቱም አቶ ደረጀ ይህንን ቢሰማ ልጁን አቤጌልን ምን እንደሚያደርጋት፣ በምን አይነት ሁኔታ እንደሚቀጣት፣ ለሷም ያለው አመለካከት እንግዲህ ጥሩ እንደማይሆን እንደሚያዝንባት ባጠቃላይ ቅር እንደሚሰኝባትም ከቅጣትም ባሻገር ማለት ነው። ይህን ሁሉ ስለምታውቅ እንግዲህ እናት ይህንን ሚስጥር አድርጋ በልጇና በሷ እንዲቀር አድርጋ ነበር። ሆኖም ግን ይህ ሚስጥር ወጥቷል። ይህንን የዲኤንኤ ወረቀትም ምርመራውን ወረቀት የሚያሳየውን እንግዲህ በቆሻሻ ስር አርቀው ባለመጣላቸው በዛው በቤት ውስጥ ባለው በቆሻሻ ውስጥ በመጣላቸው በቤት ውስጥ ያለችው ሰራተኛዋ ሰላም ደግሞ አንስታ ምናልባት የሚጠቅም ነገር ከሆነ እስቲ ተመልከተው፣ እንግሊዝኛ ስለምታውቅ ምንድን ነው ብዬ ነው እንድታየው ነው ብላ ስትሰጠው፣ አቶ ደረጀ ሲመለከት እንግዲህ የራሱ ስም የዳጣ ስም የዲኤንኤ ምርመራ ውጤት እንደሆነ ተመልክቶ እጅጉን ተደናግጦ ነበር። እናም ልጁን አቤጌልም ሲያፋጥጣት ነበር። ምክንያቱም እናቷ ያው ይህንን አባትሽ ከሰማ ምላሽ አዘጋጅም ስትላትም ነበር ለዚህም አስቢበትም ስትል ነበር። እንግዲህ አባቷ በመጀመሪያ ያው በዳጣ ቤት ውስጥ አለመኖር፣ በእሷ ምክንያትም መሄዷንም፣ በአቤጌል ምክንያት አለመስማማት ሁለቱም ጋር እንዳለ ያውቃል ቃል አሁን ግን ያው እንድትሄድ የዳጣ መሄድ ምክንያት ራሷ አቤጌል መሆኗንም ስለሰማ አልለቃትም ሲል በዚህም ተናዶ፣ ነገር ግን ሳላደር ሄጄ ማምጣት አለብኝ ዳጣን፣ ምክንያቱም ሴት ልጅ ናት ሲል እንግዲህ እንደ አባት ተሰምቶት ነው። እሱ እንደ ጓደኛ ልጅን ብቻ ሳይሆን፣ ነገር ግን እዛ ጋር አክት ያደረገው ያው የጓደኛዬ አደራ ናት፣ ስለዚህ አልተዋትም ሳትላፊ ቢሆንም ሄጄ አመጣታለሁ ሲል ተነስቶ ሊሄድ ሊያመጣ ሊወጣ ሲል ነው እንግዲህ ሰላም ይህንን ወረቀት የሰጠችው። እናም እንግዲህ ዳጣ የእሱ ልጅ እንዳይደለች ነው የምርመራ ውጤት የሚያሳየው። እና ዳጣ የማ ልጅ ናት? እሱ እንግዲህ እኔን ትመስያለሽ ብሎ አምኖበት እኔ ሳይመረመርም አምኖበት ተቀብሏል። እናስመረምራለን፣ ነገር ግን ልጄ ነሽ፣ እኔ አምናለሁ፣ ውስጤ ነግሮኛል። ሲቀጥል ደሜም ራሱ ይመሰክራል ተመስኛለሽም። ነገር ግን እስከ ጊዜው እስኪመረመር በዚህ ሁኔታ መቆየት አለብን፣ እና ግን እናስመረምራለን የሚል ነገር ነው ለእሷ የነገራት። ሆኖም ግን አባትሽ እንኳን ባልሆን እንደ ልጄ ነው የማይሽ፣ ከኔ አትሄጅም ሲል ቃልም ገብቶላት ነበር። አባት እንኳን ባልሆንስ ከተመረመርኩ ብላ ስትለው ማለት ነው። ሲቀጥል ደግሞ ታሪኩ የዳጣ ታሪክ አጠቃላይ እሱ የሚያውቀው ታሪክ ነው። ከዛ ቤት በሕፃንነቱ የተጣለች ልጅ አለች እንግዲህ። ከዛ ቤት እሱ እንግዲህ በቤት ውስጥ ያለችውን ሰላምን አስረግዞ በስካር መንፈስ ሊሆን ይችላል። ኤኒሃው ተረግዛ የተወለደች ልጅ ከዛ ቤት የአቶ ደረጀ ወንድም አውጥቶ መጣሉ የሚታወስ ነው በታሪኩ እንደተመለከት ነው። እናም አሁን ላይ እንግዲህ አቶ ደረጀ እሱ ባለው ጊዜም ሳይሆን በልጁ በአቤጌል ተንኮል በእሷ ምክንያት የምርመራ በእጁ ገብቷል። ያ ምርመራ እንግዲህ ሲታይ እሱ አባቷ እንዳልሆነ የሚያሳይ ነው እና በቀጣይ ምን ይፈጠር ይሆን? አባቷ አለመሆኑ እንግዲህ በዚህ መንገድ ታውቋል። ይህ መታወቁ ለቤቱ ሰላም ኦኬ፣ ነገር ግን የዳጣስ ጥያቄ፣ የአባትነት ጥያቄ፣ የማንነት ጥያቄ እሷ አባቴን አግኝቻለሁ ብላ አሁን በቀጣይ እናቷን ለማወቅ ነው ጉጉቷ። ነገር ግን ይሄ አባቷ አለመሆኗ ሲታወቅስ እንዴት ነው እንግዲህ? በዚህ ላይም በቀጣይ ክፍል በዝርዝር የምናይ ነው የሚሆነው። አቤጌል ናታንን አሁንም አለቀቀችው። ምላሽ ምንድን ነው አሰብክበት? ወይም እያለችውም ነበር እሱም ላስብበት ያላት እዛ ጋር ከእናቷ ተጠልታ ወጥታ እንድትገባ ነገሩን ለማርገብ ነው እንጂ እሱ እንኳን ሊያስብበት ጭራሹን እሷ እንደምትፈልገው እንደምታስበው እሱ ሀሳብ ዘንድ የለም። እናም አልፈልግም፣ እኔ ታምኜ ነው እዚህ ቤት የተቀመጥኩት፣ እምነቴን አላፈርስም እያላት ነው እነሱ ነገር የሚያካብዱ አይደሉም። እንደዚ አታካብድ፣ ይልቁንስ ምላሽን አሳውቀኝ እያለችው ነው። እሱ ግን በዳጣ መሄድ ነው የተጨነቀው። ያሳስበው የዳጣ ከዛ ቤት መሄድ ነው እሱን ያሳስበው እና ያስቆጣው ያም ደግሞ ለእሱ ምክንያት መሆኗም እሷ ስለሆነች በዛም እጅግ ተናዶባታል። ዳጣ ከሄደችበት ጊዜ ጀምሮ ከሰማ ጊዜ ጀምሮ እንደውም ሀሳብ ሆኖበት አንዴ ልደውል አልደውል እያለም ደግሞ በዚህ ሰዓት እንዴት ደውላለው እያለም እንግዲህ ስሜቱ አሸንፎት እንግዲህ ጭንቀቱ በዝቶ ደውሎላትም ነበር። ነገ እንገናኛለንም ሲላትም ነበር። እና በዚህ ልክ ለዳጣ ትልቅ ቦታ፣ ትልቅ ፍቅር፣ ትልቅ እንግዲህ ስሜት ነው ያለው ናታን ለዳጣ። አቤጌል ግን እንግዲህ መሀል ላይ ገብታ አስብበታለሁ ሲል እውነት መስሏት እንግዲህ የሚፈልጋትም መስሏት ከእጅላ ጥሩ ምላሽ ጠብቃ ነበር። ጭራሹኑ አልፈልግም በቃ ቤተሰቦች እንደዛ እንኳን ባይሆኑም አልፈልግም የሚል ምላሽ ነው የሰጣት። እሷም አሁንም ቢሆን አንድ ቀን ሰጥሃለው አስብበት የሚል ነው እንግዲህ ተስፋ አልቆረጠችም። በአጠቃላይ በዚህ ክፍል የተመለከት ነው ይህንን ይመስላል። ቀጣዩንም ክፍል ደግሞ በቀጣይ የምናጋራችሁ ይሆናል። እጅግ ልብ አንጠልጣይ፣ በብዙ አስተማሪ፣ በእውነተኛ ታሪክ ላይ የተመሰረተ ታሪክ ነው። እንግዲህ በእንደዚህ አይነት ብዙ ነገር በጋአዱ የምንሰማውም አለ እናም ብዙ የምንማርበትም ነው። በቀጣይ እጅግ ልብ አንጠልጣይ ነው። እናም ስለተመለከታችሁ ከልብ አመሰግናለሁ። ቀጣዩን ክፍል በቀጣይ ይዘን እስከምንቀርብ ሰላም ሁኑልን። በዚህ ውሰናበታችኋለሁ። ባይ ባይ